ስፔሲፊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ፣ አቅም ይኖራቸው። እኔ መቼም ወላሂ ተቃጥዬ ልሞት ነው፣ ተቃጥዬ ልሞት ነው። እንደ አላህ እንደዛ አይነት ፈተና ይጠብቀን ብላችሁ በሏ። እንዴት ናችሁ? ለቤተሰብ ሰላም አሌይኩም ረህመቱላሂ ወበረካቱ። ሰሞኑን እየሰማ ነው ያለው ነገር በጣም የሚገርም ነው፣ በጣም የሚያሳዝን ነው። ሴቱም የመዳም ቅመምም ኢትዮጵያም ነዋሪው ወንዶች ሳይቀሩ እየተከዱ ነው። ሽምጥጥ ሽምጥጥ እየተደረጉ ነው። ሽምጥጥ ምንድን ነው የሚሻለው? ምንድን ነው መፍትሄው? 18 ዓመት ሰርታ አገር ገባች። እናት አባት፣ ወንድም ካዷት ታንቃሞተች። እሰይ ይሁን፣ ዘመኑ ነው፣ ዓለም ወንድ ልጅ በመዲና በሪያድ ተንከራቶ ሰርቶ ቤት ተሰርቷል መኪና አለህ ተብሎ ተስፋ ሲደረግለት የነበረ ሰው በሆነ አጋጣሚ ኢትዮጵያ ሲሄድ ምንም ነገር የለውም። ደግ ጎዳና ተዳዳሪ ሆኖ አገኘ ነው እሯጯ እሯጯ ገቢዋ እንኳን የኢትዮጵያ ሕዝብ እንኳን የኢትዮጵያ ፍርድ ቤት አይደለም የዓለም መንግስታቶች የዓለም ሕዝብ የሚያውቀው ለምን ሯጭ ነች ሩጣ አሸንፋ ስትመጣ ስንት እንደሚሰጣት ከውጭ ስንት ዶላር እንደሚከፈላት ህዝብ ያውቃል። አገሯ ስትገባ ደግሞ መንግስቶችም ይሁን ድርጅቶችም ይሁን ሲሸልሟት ህዝብ ያውቃል። ፍርድ ቤትም ይሄንን ነገር ማጣራት አያቅተው። አስራ አንድ ቤትና አምስት መኪና ባሌ ወረሰኝ ቀማኝ ፍርድ ቤቱን ፈረደለት። ይሄን ክርክር የጀመርኩት ከአስር ጀምሬ ነው። አሁን አንድ ቤትና አንድ መኪና ብቻ ነው ያለኝ። ንብረቷ እንዳለ ተበላች በማ በባሏ የማነው ነው ጥፋት፣ የማነው ድክመት? የራሷ ድክመት ነው። የራሷ ድክመት ነው። አሁን አሁን ማስሰማ እሷ ራሷ የኦሮሚያ ክልል ልጅ ነኝ፣ ምንም ነገር አላቅም። አማርኛ እንኳ የተማርኩት እዛ ሀገር ከመጣሁ ነው፣ ማለት አዲስ አበባ ከመጣሁ ነው። ራሴን በራሴ ያስተማርኩ ሰው ነኝ ብላለች። ባልዮ የትግራይ ልጅ ነው አሉ። እንደው በምን ቋንቋ ተግባብታችሁ ስለ ንብረት ውክልና ሲሰጣል? ልጅ አልወለደችለትም። ይህን ሁሉ ዓመት ስትወልድ ልጅ እንኳ አልወለደችም። እትከየሉ እንደዛ አይነት ንብረት አሳልፈሽ ለባሊ ስሰጪ ወንድም የለም አይደርሰውም፣ ቤተሰብ የለሽም፣ ያገርሱ የለም፣ ብዙ ነው እንዶ በእነ እንትናም ስም በእነ እንትናም ስም ብታረጉ ምን ነበረ? ምን አይነት እውር ፍቅር ይዞች ነው ምን ብትል ጥሩ ነው። ቤተሰብ ለገሀር ጋ የነበረው ቤቴ አለች። እሱን ከማግባቴ በፊት የገዛሁት ቤት ነው። እናቱ የምትኖርበት ቤት ደሳሳ ቤት ስለነበረ አሳዘነኝና ለምን እናትህ እዚህ አትኖርም ብዬ ነገርኩት። ከዛ እናቱን አመጣና አስገባቸው። እዛ ቤት እየኖሩ እያለ ነው። በአሁኑ ሰዓት ግን ወረቀቱ ሲታይ ከልጃቸው እንደ ገዙት ወረቀት አላቸው። ሴትዮዋ ከልጃቸው ገዝተውት መሆኑን ማስረጃ ወረቀት አላቸው። ለምን ንብረቷን ስላዝረከረከችለት ውክልና ስለሰጠችው ለእናቴ ሽጬላታለሁ ብሎ በመዘጋጃ ቤት ጨርሶታል ማለት ነው። ፍርድ ቤት ሂዶ ንብረት አለኝ ብላ ስትል የራሷን ንብረት ልታካፍል ነው ኖ ንብረቱ አስራ አንድ ቤት አምስት መኪና፣ እሱ ወሰደ አንድ ቤትና አንድ መኪና እሷ ወሰደች። ባንክ አንድ ሚሊዮን ብር ብቻ ነው ያለው አለች። እንዳለ ወስዶታል አለች ፍርድ ቤት ፍርድ ቤት ይሄንን ገንዘብ ከየት እንዳመጣው ማጣራት አይችልም፣ ማጣራት አይችልም። ቤተሰብ እንኳን እቺ ውጭ አገር ሩጣ በዶላር ያስገባችሁ ብር አይደለም፣ አገር ውስጥ ያለው ብር ቤቱ እንዴት እንደት መጣ መታወቅ ይችላል። የለጋሀሩ ማን እንደሰጣት ብሩን እንዴት እንደገዛችሁ ተናግራለች። መለስ ዜናዊ የመጀመሪያ ሩጫ አሸንፋ ስትመጣ ቦሌ መለስ ዜናዊ ቤት እንደሰጣት አይተናል። ያንን ቤት የእሱ ቤት ነው ተብሎ ተመስክሮለታል። ምን አይነት ፍርድ ነው? እኔ አላውቅም እኔ አላውቅም። የመዳም ቅመሞች አረብ ሀገር፣ ሆነው እናት አባት ባል ቢክዳቸው ሄደውን መከራከር ስለማይችሉ ነው። ህጋዊም ስላልሆኑ ነው። ከእውቀትም ነፃ ስለሆን ነው። ችሎትም ስለሌለን ነው እዛችሁ አገሪቱ ላይ እዛች መድና ላይ ተቀምጦ ይህን የአክል ንብረት መዝረፍ ቀላል ነው ብላችሁ ታስባላችሁ? ምን ልታዘዝ እኮ ምን ልታዘዝ አቤት ፓንኬክ ስሪልትለይ ነው። ሙዚዛ መጣች። ቲ ኬክ ኬክ። ሙዚዛ ከመጣች መላጡን ትችላለች። መብላጡን ትችላለች። ፓንኬክ ስሪሊ ነው። ጠይብ ዋን ምኒት እና አገር ውስጥ መሀል አዲስ አበባ ተቀምጣ ባለ ጊዜ ሆና ባለ ዘመን ሆና ባል እንደዛ አድርጎ ሲዘርፋት ፍርድ ቤት ሲፈርድ ይሄንን ያየ ሰው ታዲያ እንዴት ነው እንዴት ነው? አረብ ሀገርያ ደሴት ባሏም አይክዳት ወንድሟም አትክዳት እናትም አትክዳት ምን አለበት ይሄን ቤት እኛ ሰራ ነው ሲሉ ምን ምን አድርጋችሁ ሰራችሁት? ከየት አምጥታችሁ ብሩን ብሎ የሚመረምር ሰው የለም። ቆይ እስከ አንድ ጊዜ ሊጨርስ የሚመረምር ሰው የለም። የዚች ልጅ ንብረት እንኳን ያለ ህዝብ አይደለም የውጭም ህዝብ ያውቀዋል። እች ልጅ እንኳን እንደዚህ ሁና ገንዘቧን እየተበላች ነው። እና እኔ ለእህቶች ማለት የምፈልገው ነገር ለእህቶች ማለት የምፈልገው ነገር ምንድነው? ለገንዘባችሁም ጊዜ ስጡት፣ ለጊዜያችሁም ጊዜ ስጡት። እኔ ለልጄ ጊዜ እንደምሰጥ ማለት ነው። ቪዲዮ ሲፈልግ ይበላሻል እንጂ ልጄ ግን መታዘዝ ግዴታ ነው። ለምን እኔ የሚወረስ ንብረት የለኝም፣ የሚወረስ ንብረት የለኝም። እኔ ያለችኝ እች ልጅ ብቻ ናት። ገብቷቸዋል። ስለዚህ እንደፈለገች ታሽከረክረኛለች ማለት ነው። አላሁ አክበር፣ ታሽከረክረኛለች ማለት ነው። ኬክ ስሪ፣ ኬክ እሰራለሁ። ገብቷቸዋል። አያችሁ ይሄንን አድርግ ስትለኝ ይሄንን አደርጋለሁ ሀሳብ መቀየር ይችላለሁ ግን ዝም ብላችሁ ንብረታችሁን የምታንጠበጥቡት ነገር ጅቢ ከላጥ ለምንድን ነው ለምንድን ነው ሄና ሄና አልከላጥ ሄና መንገዱን አትያዥብኝ እኔ ይገባኛል ምን እንደፈለሽ በደንብ አድርጌ ታረጭሻል ስለዚህ አዎ እና ምን ልላችሁ ፈልጌ ነው፣ እንዴት ነው እንዴት ነው፣ ምን ምን ባላችንም ብንወደው እንዴ ምን ባላችንም ብንወደው በአሁን ሰዓት እህት ወንድም፣ እናት እናት በምትዘርፍበት ሰዓት ይሄን ሁሉ እምነት አለ ምን ይኖራል? ያውም ያልወለሽለት ባል። አረኔ እንደው ሴቶች እንደው ምን ይሻላችኋል? አረ ወይየው እኔ የት ልግባላችሁ? እንደው የት ልድረስላችሁ ረ ቢስሚላ፣ የእናንተ ስከፋ የእናንተ ከፍቷል፣ አንድ አይሆናችሁ እንጂ በእናንተ ከፍቷል። እና ልብ ግዙ፣ ልብ ግዙ። እንደ ዝም ብላችሁ ወደድን ብላችሁ ሁሉ ነገራችሁን አትስቱ። እንዴ እንዴ፣ የዝቸ ልጅ በጣም ነው የሚያምነው። እኔ በጣም ነው የደነገኩት። ለምን ንብረቱ ብዙ ነው። ቀላል ንብረት እንዳይመስላችሁ፣ ከባድ ንብረት ነው። እንዴት ነው ሰው እያየ አይኑ እያየ ይሄንን ሁሉ ንብረት የሚያስወስደው የት ነበረች? የት ተኝታ ነበረ? ረግ ምን አይነት መንቀላፋት ነው? ንብረትሽን አታንቀሳቀሽም እንዴ? ስለዚህ እዚህ ሀገር ያላችሁ ልጆች ይጋማ የሚያስፈልጋችሁ ለዚህ ነው። ይጋማ ካላችሁ ሂዳችሁ ቤተሰቦቻችሁን እዋቸው፣ ንብረታችሁን እንዴት እያያዙላችሁ እንደሆነ እዋቸው። ገብቷችኋል? ስትሄዱ ሄዱ፣ ብዙ ሰው ጠልታችሁ ትመጣላችሁ። ብዙን ሰው ትጠላላችሁ። ኢትዮጵያ ውስጥ ሽማግሌ የሚባል ነገር የለም የለም ቀርቷል። ማፊ ሽማግሌ በሽማግሌ እንዳታምኑ፣ በህግና ህግ ሄዱ። ህግን ደግሞ በደንብ አድርጋችሁ ጠንቅቃችሁ ልትረዱት ይገባል። በጣም አስቸጋሪ ዘመን ላይ ነው ያለነው። በጣም በጣም በጣም እንደ ባሌ የልጆች አባት እንኳ ቢሆን ወደፊት ልጆች ይወርሱታል ብዬሽ እላለሁ። ይሄ እኮ እንጊዜ አግብቶባት ይሆናል ሌላ በጣም ነው የምታሳዝነው። በጣም በጣም መማሪያ ልትሆን ይገባሉ እች ሴትዮ። አሁን መንግስት ይዞታል እየተባለ ነው። አሁን ነው ሶሻል ሚዲያ ላይ እየወጣችሁ ህዝብ እየጮሆ ነው፣ ግን ከ10 ጀምሬ እየተከራከርኩ ነው ብላለች እና በጣም ነው የሚገርመው። አቤት ጌታዬ አንተ ድረስልኝ።